ስበው ከእናንተ ጋር ባለው ጣ ይሻል ነበር። መጀመሪያው ሚዲያ ላይ እኔ የተባበርኳችሁ ስለመሰለኝ ነው። እንደዚህ መሆኑን መቻወቁ መቻወቁ የሚሰሩትን መቻወቀ ይልቁንስ ስድብ አተረፈን እንጂ ምንም ያገኘነው ነገር የለም። ከኔ አልፎ ተርፎ ቤተሰብ እስኪሰደብ ድረስ መቻወቀን እንደዚህ መሆናችሁን መቻወቀን በየአደባባዩ ስትጋጋጡ ስትላላጡ፣ እንግዲህ ይናደዱ ምንም ይበሉ እነሱ ወደፊት ነው ሁሌ ወደፊት ነው የጋሽዬ ቤተሰብ ብለዋል። ወደፊት ነው ሁሌ ወደፊት ነው። ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻሌ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ሊጠብቅልን፣ ሁላችንን በየሃይማኖታችን ንጸል እያደርጉ ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወሉን ቁልፍ በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማቸውን ሀሳባት በኮሜንት እንድሰጡኝ እያልኩኝ፣ እንግዲህ ምን እንደምላት ምላት አላውቅም። በሁለት ነፍስ የተያዘች ሰው ስለሆነች ምንም መናገር አልፈልግም፣ እና ቪዲዮዋን ለማየት ሞከርኩኝ። ከፊት ላይ ያስገባሁላችሁ መጀመሪያ የእናቷን ልጅ አውጥታ በሚዲያ ስታዘርጣት ጉዳቸውን የእሷን ቤት የሁሉንም ጉድ የዘረገፈችው ስችናት፣ እንግዲህ ሜላት ማለት ነው። መጀመሪያ እንደዚ ስንት ተባብለው ኦኬ፣ ሰላም መውረዱ መልካም ነው እርቅ ማውረዱ መልካም ነው። የእናትን ልጅ በዚህ ልክ መነጋገርም በወቅቱ እውነታውን ስላወጣች ይቺ ደግፈ ናት ነበረ እውነት ስለሆነ የገቡት መጀመሪያም ያለው ህይወት ድራማ ስለነበረ ድራማውን ስላጋለጥሽ በወቅቱ ደግፈናት ነበረ። አሁን ግን ስድስት ወር ስምንት ወር አካባቢ ነው እንግዲህ የሚሆነው የነገር ከተፈጠረ አሁን ላይ ደግሞ ምቀኞች ይጮሃሉ፣ ውሾች ይጮሃሉ፣ አንበሶች ወደፊት ይሄዳሉ ትላለች እየወጣች። ለሰብስክራይብ እንደሆነ ገብቶናል። ምክንያቱም እነዚህ በጎቹ አንጀትሽ ቅጥል ድብን እያለ ነው። እውነት ሳንወሻሽ ማለት ነው። ከሩታ ካብርሽ ጋር በመሆኗ ሳንወሻሽ የምነግርሽ ነገር አንጀትሽ ድብን እያለ ነው። ከፊትሽ ያስታውቃል ማለት ነው። ከእኛ በላይ ማለት ነው። አንጀትሽ ድብን ያልሽው እኛ በእነሱ አንድ መሆኑ በእነሱ መደሰት አይደለም፣ የተናደድ ነው ማለት ነው። እየሆን ያለው ነገር ጥሩ ስላልሆነ ምንም ኦርቶዶክስም እንኳን ባትሆኑ የኦርቶዶክስን እምነት ተከታይ ቤተሰብ ተመልካች እስካላችሁ ድረስ የኦርቶዶክስ ሕግና ስርዓትን አክብራችሁ ለምን ሰርጋችሁን አልፈጸማችሁም? ነው የኛ አንዱን ንዴት ማለት ነው። ገባሽ? ሁለተኛውን ንዴት ደግሞ የበጎቹን የመዳም በጎች አይደሉም፣ በነገራችን የመዳም በጎች እያላችሁ ምጽፉ ልጆች ተጠንቀቁ፣ የመዳም በጎች አይደሉም እነሱ። የአብርሽና የሩታ በጎች ነው የሚባሉት። እኛ የመዳም ቅመሞች ነን። ገባችሁ? በጎች በጎች የሚል ስም ሊወጣ አይገባም ሲጀምር ማለት ነው። እነሱን ብቻ ስለሚወክል ማለት ነው። ስለዚህ እነሱን ለምን ለምን ሀያ ይሉም ለምን ብራቸውን ይበላሉ የሚል ነው እንጂ አቧራ ያስነሳን የእነሱ ሰርግ አስከፍቶን ወይ ደግሞ የእነሱ መደሰት ሳያስደስተን ቀርቶ አይደለም። ሁሉ ነገራቸው ውሸት ስለሆነብን ነው። እውነት ስላጣንበት ነው። ገባሽ አንቺ ግን አሁን መተሽ ዛሬ እንደተደሰተ ሰው ሆነሽ ይህን የፈረደበት 1200 ሰብስካዩ ለመለቃቀም ሁለት ነፍስ ይዘሽ እንግዲህ ልትወልድ ትንሽ ቀና የቀረሽ፣ ሁለት ነፍስ ይዘሽ የማትዘላብጁ ጉድ የለም። የማትዘላብጁ ማለት ነው። አመድ እኮ ነው የምትመስሉት። እውነቴን ነው። ካሜራችሁን እንኳን ምን አለበት አስተካክላችሁ ብትመጡ። እኔ ግርም ይለኛል እኮ ተመልካቾቻችሁ። አመዳሞች እናንተ እናንተ እነሱ ቪዲዮም ሰርታ አመዳሞች ይቅር ይበለኝ። እኔ በእግዚአብሔር ስራ መግባ ፈልጌ አይደለም፣ ነገራችሁ ነው የሚያናድደኝ። ሁሉ ነገራችሁ በቃ የምታረጉት ነገር ሁሉ የውሸት ዓለም ላይ እየኖራችሁ ስለሆነ በጣም ይገርመኛል ማለት ነው። በጣም ብዙዎች እየተንጫጩ ነው አሁን በእንትናቸው ራሱ በሰርጋቸው ምክንያት እንዴት እንዴት በሕማማት እንዴት በጌታችን በሕማሙ ቀን በኦሳአና ቀን እየተባለ ብዙዎች እንዲነጋገሩበት ያደረገው ነገር ኦርቶዶክስ እንዳልሆናቸው በደንብ እናውቃለን። አራት ነጥብ ማለት ነው ግን ደግሞ በመስቀል መነገድ ተገቢ አይደለም። ሃይማኖት ላይ መግባት ፈልጌ ሳይሆን በመስቀል ለምን ትነግዳለህ? ለምን ይሆናል። በቃ ይሄ ነገር አይሆንም። መሆን ከሌለበት አይሆንም። ማንም አያስገድዳቸውም እ እኔ ያሁን እዚህ ጋር ሙስሊም፣ ክርስቲያን፣ ሌላ እምነት ብዬ ነው እንዴ ሰው የምከታተለው የወደድኩትን ነው። ስራውን የአማረኝ ነው አይደል የምከታተለው። ሌላውም ሰው እንደዛው ነው። ገባቸው ስለዚህ መስቀል አድርጎ አድርጎ ሲባሉ አደረጉ። አሁን እሷ እሷ ናት። እንደውም አንድ ቀን ተሳስታ ሳይሆን አስባበት ብታወልቀው የስድብ ናዳ ወረደባት። መስቀልሽ፣ መስቀልሽ፣ መስቀልሽ የሆነ ነጭ ሰንሰለት አስራ ማለት ነው። ሩታ ሻወር ሶስት ነው ረስቸው ነው አለች። ሰበም ማለት ነው። አብርሃምን ግን ይዩት። ደስ ያለው ቀን ያደርገዋል፣ ደስ ያለው ቀን አውልቆ ይጥለዋል። ጉዳዩ አይደለም። ምክንያቱም ሃይማኖቱ አይደለም እሱ ያደረገው። በእነሱ ግፊት ስለሆነ በበጎቹ ግፊት ስለሆነ እኔ በጣም ማዝነው ማዝነው በማን እንደሆነ ታውቃላችሁ? በውስጣቸው ሆናችሁ ይሄን ነገር ሲያደርጉ መቃወም ያቃታችሁ ሰዎች በቃ ይሄ ነው እንትን የሚልንገባችሁ። ሌላው ደግሞ አሁን ደግሞ ይሄንን ብለን ስንናገር አሁን ላይ ደግሞ ያመጣችሁት ነገር ሁለት እምነት ሆነው የእናንተ ፋንድሻ ፍቅርና ፉፉ ሁለት እምነት ሆነው እየኖሩ መጀመሪያ የእነሱን አስተካክሉ። የእነሱ እግዚአብሔር መልስ አለው፣ እግዚአብሔር ቀን አለው። አንድ ቀን ይስተካከላል። በዚህ የሚቀር ነገር የለም። ደግሞ ስለ እነሱ አስረግጬ የምነግራችሁ ነገር ማለት ነው እነሱ አንድ የገቡበት ነገር ብለን ስላመን ነው። ግን ደግሞ እስከሚወጡት እናግዛለን፣ እኛም የምንመክራ በምክር በእንትን ማለት ነው። የእናንተ ግን መጠበቅ ትችሉ ነበር ነው። አንድ ሳምንት አትሞቱ ገባቸው። አንድ ሳምንት ቆይተው መተው ሰርጋቸውን ቢያደርጉ ምንም አልነበረም። ገባሽ? አሁን አንቺ ግን ዛሬ ውሾች ይጮሃሉ ግመሎቹ አንበሶች ወደፊት ይሄዳሉ ነው፣ እውነትሽ ነው። አንቺም በውስጥ ሽርር ድብን ከሰል እያልሽ እንደሆነ እንግዲህ በአክብሮ ተነግሻል፣ ፊትሽ ላይ ይነበባል። በነገራችን ላይ ማለት ንዴትሽ ፊትሽ ላይ ይነበባል። የእሷ መለወጥ የነሱ መለወጥ ያስደስተናል። ተረሳሽ እንዴ? ከአስር ወር በፊት እኮ ከዘጠኝ ወር በፊት እኮ እንት ዝክዝክ ዝክዝክ ካርገሽ ድራማ ላይ ሳይቀር አብረሽ ቆይተሽ እኮ ዝቅዝቅ አርገሽ ያወጣሽው አንቺ ነሽ። ይህንን እኮ መርሳት የለብሽም። ያው ሩታም እርግጠኛ ነኝ የወጋ ቢረሳ የተወጋ ሳትላል እያለች ነው አሁን። ቢሆን አንድ ቀን ቪዲዮ ሼር አርጋለች። ማታቀ ቼክም አታረግሽ እንደ አንጅ ብለሽ ሊሽ ተቀባጠር ያለሽ እንጂ እሷ ቼክም አታረግሽም ቼክ ስለዚህ አርፈሽ ሌላ ሌላ ቪዲዮሽን ስለ ራስሽ ህይወት የራስሽን የአካባቢሽን ኑሮ ምናም ብትሰሪ መልካም ነው። ሁላችንም እናበረታታሻለን። የጥል የጥልደቦ የለውም። እኛ ከእነሱ ጋር ባለብን ችግር ነው የምንጨቃጨቀው። ግን አንቺ እነሱ እነሱን ባቴ ሌላው ሰው በመልካም ጎና አይቶ ያይሻል። ገባሽ? እኛ በወቅቱ ልክ ያንን ሁሉ ባደረግሽበት ልክ ሁላችንም ሰብስክራይብ እያደረግንሽ በርቺ እያልንሽ ነበረ። ገባሽ? አሁን ላይ ደግሞ የምታረጊያቸው ነገሮች ሁሉ የማስመሰል ሲሆኑ እኔ ደግሞ አስመሳይ ሰው ስለማይመቸኝ በቃ ደስ አይለኝም ባላይ ስላለሁኝ ገባሽ። ግን ያው በጎቹ ደግ እንደሆኑ ስለተረዳሽ ነው እነሱን በሳንቲም እናንተ በሰብስክራይብ እንደሚያግዙ ስለገባሽ ለዛ ብለሽ እንደምትቀባጠሪ ገብቶኛል፣ እረዳሻለሁ። ግን ደግሞ ያን ያክል እያስመሰሉ መምጣቱ ደግሞ ምንም ጥቅም የለውም። እውነትን ይዘሽ በቃ ባይሰራስ በሷ ቪዲዮ ብዙ ነገር መስራት ትችያለሽ እኮ ምን መንጨጨት እኳ አያስፈልገውም። ይሄ ማለት ነው። ለማንኛውም ቤተሰቦች ቪዲዮ ላይክ፣ ሰብስክራይብ አድርጉ። ግርም እያለኝ ስለሆነ ነው የማያቸው ነገር ሲሉ እያስደነቁኝ ስለሆነ ነው። ያው ሰሞኑን እንግዲህ አንድ አበታችን ሰብሰብ ብናርግ ብለን ነው ዝም ያል ነው። እንግዲህ ከዚህ በኋላ እንቀጥላለን። ፍትፈታችን መቼ አንዴ ሲወል ገብተናል። መጨረሻችን ያሳምረው እንጂ ደን ሳሙት ያብቃን እንጂ ያው ዩቲዩባችንን ጥፍትፍት አድርገን ወደ መጨረሻው ጌታ ሆይ በቃም ብለን ዓለም በቃ ብለን ካልሸሸን በስተቀር ይሄ ዩቲዩብ እያለ እኛ የሰው ልጆች ካሲዮ ልጅ ቦታ ሜለላችሁ አለ። ለማንኛውም እንደምወዳቸው አትርሱ። አንድ ሾሽ ሸሽ እያረጋችሁ ቤተሰቡን ወዳችኋለሁ። መልካም ጊዜ። ቻው ቻው።